ሰው እኔ አልወደድም፣ በቃ አልፈልግም። ነ ምንድን ነው እሱ፣ ፍቅር ነው። እኔ አላውቀውም፣ በእናት አላውቀውም፣ እኔ አላውቀውም። እሺ ኮ እንትን ነው። እኔ ግራ ገባኝ፣ ማለት ግራ ገባኝ። በቃ ገሬ በእናት አስፈራው